ሀይ፣ ሀይፌሪ እንዴት ነሽ? አንቺ አይጥ ደግሞ ምን ቀረሽ? ቀስ ረጋ ብትይ ይሻላል። አሁን አፍሽን አትክፈቺ፣ የመጣሽበትን ጉዳይ ተናገሪ። መቼም ናፍቀሽኝ እንዳልሆነ ታውቂያለሽ አይደል? እኔ ከሴጣን ጋር አልነፋፈቅም። እምነት፣ አሁን ለምን እንደመጣሽ ተናገሪ ብዬሻለሁ። ግን ቅዱሴ የት ሄደው ነው? የትስ ብሄድ አንቺ ምን አገባሽ? አይ ብቻሽን ሳይሽ ገርሞኝ እኮ ነው። አንቺ ልጅ ትዕግስቴን ባትፈታተኝኝ ይሻልሻል። በነገረሽ ላይ ለምን እንዳልመጣ ልነግርሽ እችላለሁ። ማ? ቅዱሴ አሁን ቅዱስሽ አነጋገር ሽን አስተካኪ። ባላስተካክል ምን ልታመጪ? ሜኒ ፊውሪ። ቆይ አንቺ ያምሻል እንዴ? ከዚህ ትምህርት ቤት እንድባረርልሽ ነው የምትፈልጊው? እንኬን ቪዲዮ ተመልከች። ምንድን ነው እሱ? ጊዜ የለኝም ብታይ አይሻልም እንጂ